በጣም ባለጌ ነሽ፣ እሺ በጣም ማለት ነው ወላሂ፣ በጣም አትማንቺ። ከእንደዚህ አይነት ሰዎች እጥው የወጣች አትመስልም ማማ በቃ ከእንደነዚህ አይነት ሰው ማማ። በእናትም በአባትም አለመታደሏ ያሳዝነኛል፣ ግን ይኸው እንደዛው ነው። ከእሱ ሀገር እንኳን አብሬ ሲሆን ነው የምላችሁ እና ማንም ሰካራም እየሄደ ስለእኔ ስም ሲያነሳ ሰው ሁሉ ለምን አትርቂያትም ይለኛል ለኔ በቃ የእነሱን ትዳር ውስጥ አንቺ ካለሽ ለምን እጅሽን አታወጪ? በጣም ብዙ ሰው ላይ ነበረ። ንጹህ መሆኔን ስለማያውቅ እሷም ጠንቅቃ ስለምታውቅ ዛሬ አፏ እንደከፈተች አይደለም ጠንቅቃ ስለምታውቅ ለዛ ብዬ ብቻ እኛ መሀል ምን እንደሆነ ስለ እኔ በደንብ አድርጋ እሷ ናት የምታውቀው። ስለ እኔ ማንም ሰው አያውቅም። ግን ዛሬ ገና ስለ ማንነቱ እንኳን ስለማታውቀው ሰው ብላ እኔ ላይ አፏ እንደከፈተች እንደዚህ አሳልፈው የምሰጣት አይነት ልጅ አልነበረች። ምክራ ብዙ ዋጋ ከፍ ያለው በሷ በጣም ብዙ ነገር ችያለው፣ እና ዛሬ ስለ ቁሞ መቅረቴ እኔ ምንም አይደለም ያቃጠለኝ። ለሁሉም ወራካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ትንፋሽ እያጠረኝ ያጠረኝ ነውና፣ በጣም ከሌላው ጊዜ በጣም እንትን ላይ ነው ያለው። ላይክ እዚህ ላይ መናገር አልፈልግም ነበረ ግን እኔ ማን ነኝ ማንም ማፉን ሲከፍትብኝ እኔ በሚዲያ ዝም የምልበት ምክንያት ምንም አይነት ነገር አይኖርም ከዛሬ በኋላ ምክንያቱም እስከ ዛሬ በጣም ብዙ ነገር ጭያለው በጣም ብዙ ነገር ብዙ ነገር ማውራት እችላለሁ ቀላል ነው እኮ ተሳድቦ መፈመስ እንደዚህ የእሱም ሂስትሪ ሚስጥር እያወጡ መፈመስ ግን አልፈልግም ማንነቴም ስላልሆነ ማለት ነው ግን ዛሬ ኢክሩ ጋር ስለ አንቺ እንደዚህ ሚዲያ ላይ ወጥቼ ሳወራ ለእኔ ማለት ነው ለእኔ ሞት ነው እሺ ግን ለእንዳንቺ አይነት ደግሞ ምንም አይነት ርኅራዬ አያስፈልግም፣ እንደገባኝ። ምክንያቱም በጣም ባደገንሽ ቤትሽ አስጠርተሽ ነይን አፍሽን ከፈትሽብኝ፣ ምንም ማለት አይደለም፣ ችግር የለውም። ላልሽኝም ሁሉ ምቀኛ ምናምን፣ በየትኛው ህይወትሽ ነው መመቀኛ እስቲ ንገሪ። እኔ ቁሜ ቀረሁ ቁመሽ ቀረሽ አለችኝ። ለእኔ እና ቀላል አደል እንዴ ቆሞ መቅረት አይሻለኝም? አንቺ ያገባሽ ሆነ አይነት ባል ከማገባው እስቴ የትኛው አሁን እንደው እኔ ታውቃለች ቤተሰብ፣ እኔ ላይፍ ውስጥ እኔ ማግባት እንደው ብፈልግ መች ማግባት እንዳለብኝ ታውቃለች። ድብን አርጋ ምን አይነት ህይወት መኖር እንደምችል ታውቋለች። ግን እሷ በዋፋ ተጸዳዳች ብዬ እኔ በዋፊ አልጸዳዳም። ግን ደግሞ በጣም ቀላል ነገር ነው እንደዚህ ያግብቶ መኖር ምናምን፣ እንዳንቺ በጣም ቀላል ነው፣ አልኩሽ እኮ እና እኔ ለእናቴ ብዬ ነው እስከ ዛሬ ድረስ ያላገባሁት። ገባሽ? እኔ ብቻ ነኝ ለእናቴ እኔ ብቻ ነኝ፣ ሴት እኔ ነኝ፣ ላፍትና ያለብኝ እኔ ነኝ፣ እኔ ነኝ ሁሉ ነገር የማስተዳድረውና ያ ነገር ይዞኝ ነው እንጂ እንደማንም እኮ ተሰጥሬ ማግባት የሚያቅተኝ ልጅ አይደለሁም። ግን ዛሬ በአንቺ አንደበት በጥቁመሽ ቀረሻልሽኝ ሚዲያ ፊት ችግር የለውም። በጣም ቀላል ነገር ነው። በነገራችን ላይ ወላይ እንደ ትዳር ቀላል ነገር የለም። ቤተሰብ እኔ ለእሷ ተመቀኘች አልነበረም። እና አይታዋለች፣ ሕይወትን ታውቀዋለች። ስለ ትዳር አይታዋለች። ትዳር ጥሩ ይሁን መጥፎ በደንብ አድርጋ ታውቀዋለች። እንዴት ያን ያህል ጊዜ ታቅ ልጅ እንዴት ነው በአንድ ወር በማታውቀው ሰው ዛሬ እኔ ላይ አፏን ከፈተች? ተመቀኘቼባት፣ አደለም አይደለም፣ ያው ብዬ ነው ህይወትን ቢያንስ ትንሽ ትወቀው ስለዛ ሰው በደንብ ወቂው ነው ያልኳት እንጂ አታግቢ አላልኳትም። እኔ የነበርኩ ትናንትና አግቢ መላት እኔ ነበርኩ። ህይወት መቀጠል እንዳለባት መነግራት እኔ ነበርኩ። ከመጀመሪያ ባለቤቷ ጋር ተለይታ መኖር እንደማትችል በጣም እንደምትወደው በጣም እንደምታፈቅረው ያለሱ ህይወት መጀመር እንደከበዳት ምናምን ነበር የምትነግረኝ። ግን ደግ ለዛ ከጊዜ በኋላ ሁሉ ነገር እረስተሽ ህይወት ይቀጥ ያለሽ ህይወት ይቀጥላል። ግን ማማ ትደግ ትንሽ እና በቃ አላህ ላንቺ ያለው መርጦ ያምጣልሽ ምናምን እላት ነበረ። ግን በቃ ዛሬ እሷ እኔ ለሌላ ሰው ሆነች ምንም ማለት አይደለም። ዛሬ እሷ እኔ ላይ ተቀየረች። ና ነገ ልንገራችሁ እኛ ቤት እነሱ ቤትም እኛ ቤትም እናቴ እኔና ይክሩ ከአንድ እናት እንደወጣ ልጆች ነው የምንታየው፣ የምር ማለት ነው እና እናቴ ይህንን ነገር ብትሰማ፣ እኛ መሀል ስለተፈጠረው ነገር ብትሰማ ምን ልትላት እንደምትችል እናቴ በእኔ ቀልዳት ደጣቅ፣ ወላሂ በእኔ ቀልዳት ደጣቅም፣ የኔ እናት አደለም መሳደብ ገልምጭኝ፣ ማንም ሰው ይገልምጠኝ ጠላቷ ነ ላይክ ያን ያህል ነው ለኔ ያላት ነገር፣ የኔ እናት ማለት ነው። እና እንደዚህ እንደዚህ ነገር አለች ብዬ ለእናቴ ብነግራት በጣም ከባድ ነገር እንደሚፈጠር አውቃለሁ። ግን እንደዚህ አሳልፈ የምሰጣት አይነት ልጅ አልነበረች። የሚክራ ብዙ ዋጋ ከፍ እያለሁ በሷ በጣም ብዙ ነገር እች እያለሁ። እና ዛሬ ስለ ቁሞ መቅረቴ እኔ ምንም አይደለም፣ ያቃጠለኝ ምንም አይደለም ግን ቁመሽ ቀረሽ ነው ያለችኝ። ለኔ ለራስሽ ቁመሽ ቀርተሽ አለችኝ። ግን ስንት ሕይወት ራሴ ላይ እንደማሳልፍ ታውቃለች። ምክንያቱም ለእናቴ ብዬ እናቴን ትቻት መራቅ መሄድ ስለማልችል እናት ታውቃለች። ላይ እኛ መሀል ምን እንደሆነ ስለእኔ በደንብ አድርጋ እሷናት የምታውቀው ስለእኔ ማንም ሰው አያውቅም። ግን ዛሬ ስለማንነቱ እንኳን ስለማታውቀ ሰው ብላ እኔ ላይ አፏን ከፈተች እኮ። ስለማትሽ ነው ድንጋይ ስለሆንሽ ነው እንጂ ማለት ነው ያኔ ትምህርት ቤት ያኔ ማለት ነው ማንንም ሳታቅ አደለም ትዳር ህይወት ላይ ማንንም ሳታቅ ትላንት እኔ ነበርኩኝ። ማንንም ሳታቅ ግን፣ አዎ ጊዜያቶች ሁሉ ተቀይረዋል፣ ሁሉ ነገር ተቀይረዋል። ዛሬ ትላንት አደለም። በእርግጥ ግን እኔ ጋር ያለው ለእሷ ያለኝ አመለካከት እንደዛው ነው። ከእሷ ጋር እንኳን አብሬ ስሆን ነው የምላችሁና ማንም ሰካራም እየሄደ ስለኔ ስም ሲያነሳ ሰው ሁሉ ለምን አትርቅያትም ይለኛል ለኔ በቃ የነሱን ትዳር ውስጥ አንቺ ካለሽ ለምን እጅሽን አታወጭም በጣም ብዙ ሰው ይለኝ ነበረ ንጹህ መሆኔን ስለማቅ እሷም ጠንቅቃ ስለምታውቅ ዛሬ አፋ እንደ ከፈተች አይደለም ጠንቅቃ ስለምታውቅ ለዛ ብዬ ብቻዋን አልተወኳትም አብረ ስጋፈጥ ነበረ ታውቂያለሽ ራስሽ አእምሮሽ ያውቀዋል ብዙ ነገር ተውኩኝ፣ ለማማ ስል ብዙ ዋጋ ከፈልኩኝ። ወላሂ እንደ ማማ የሚናፍቀኝ ሰው የለም። ወላሂ ነው እምላችሁ፣ ሀቂቃ ማለት ነው። ከእንደዚህ አይነት ሰዎች የወጣች አትመስል ማማ። በቃ ከእንደነዚህ አይነት ሰው ማማ በእናትም በአባትም አለመታደሏ ያሳዝነኛል። ግን ይሁን። ቢያንስ ማማ ትንሽ ብጠነክር እናቷ ያማታል ማሚ ናቸው ማቲ ስራ ናት ማኖች ልጅ ትሪት የሚያደርጋት ቢያንስ ሶስት ወር እንኳን ገና ይዳ ገና እንዳለቀ ወደ ትዳር ለምን ምን አስፈለገሽ? አትኖሪም። ህይወት እድሜሽ ገና ነገ ህይወት ይቀጥላል አልኩሽ እንጂ እኔ ዛሬ ሂጂና ማንንም ለማታቂ ወድሻለሁ፣ አፈቅርሻ፣ አመንሹ በቃ። ይሄ ደግሞ እኔ ዋጋ እንደሚያስከፍልሽ አውቃለሁ። ምንም ማለት አይደለም ምክንያቱም ከዚህ በፊት በጣም ብዙ ነገር ብዬሽ ዋጋ ከፍልሻል። በጣም ብዙ ነገር ተይክሩ ተይ ያልኩሽ ብዙ ነገር ዋጋ ከፍልሻል። እኔ ደግሞ ቤተሰብ ላንቺ ማልቀስ አልፈልግም። ስለ አንቺ ህይወት ያለቀስኩት ይበቃኛል። ዛሬ እኔ ላፍሽን ስለከፈትሽ አላለቅስም። አንቺ ለእኔ ያንን ሁሉ ነገር ሚዲያ ላይ ስታወሪ እኔም ጠርተሽኝ እንደተናገርሽ መናገር አቅቶኝ አይደለም፣ ምን ነገር ስለማልፈልግ ነው። ቀይ መስመሪያ ላይ ስትመጪ ግን እንደ ማንኛውም ሰው አልምርሽ ከዛሬ በኋላ እሺ። ግን አጋጣሚ ሆኖ እኔ ደግሞ አሁን ቤተሰብ ሚኪን ጠርቼው ነበረ እዚህ ማለት ነው እቤት እኔ ጋር እየመጣ ነበር፣ ግን ማዘሯ ደውላ እኔና በጣም አስቸኮለች ጊዜ አልሰጡኝም። ማዘሯ ማለት ነው እና አሁን የፈለግኩሽ ቶሎ በይ፣ ለካ እሷ ናት በይ የምትላት ከዛን ሚኪ መጣና ሚኪ እየመጣ ነው ትቼ የሄድኩት እነሱ ጋር እና አሁን በጣም በንዴት ነው እዚህ ደርሱ ይል ሚኪ መጣ። በእንደዚህ አይነት ስለኛ እንደዚህ እንዲያውቅ አልፈልግም ነበር። ምንሽ ነው ቀለቀሾ ጀቡ ማዘር ታውቃለች ማሚ አይ ታውታው እኔ ነው። በሰላም ነው? ንገሪኝ፣ ምንድን ነው እንደዚህ? ለሌላ ነገር ነበረ ግን አጋጣሚ ቀልቶ ማሚ ታቃለች። እሷ ታውቃለች ወይ? እኮ ታውቃለች ወይ? ድምፅን ቀንስ፣ ነግራለሁ። ድምፅን ቀንስ እና ታዲያ አንቺ ላበላቦ እንኩ እንዴት እንደመጣው እኔ የማውቀው ጀሙ አይደለም። ምን የጠራው ከለ ሌላ ነገር ነበር፣ ሌላ ስራ እንድንሰራ ነበር። እና በመሀል የክሩ ማዘር ደውለው ጠሩኝ ነኝ። እና ምን ተፈጠረ እዛ? ምን ተፈጠረ? ማዘር ምን ሆነ? እኔ ባለፈው አግኝቻት እንደነበር ነግሬያለሁ። ይክሩ አው እሺ፣ አይቻለ ቪዲዮ ነው። ምን ምንድን እንድን ነው እና በዛ እኔን ቤቷ ጠርታ እኔን ተበቀለችኝ፣ ውሻ አድርጋ ከቤቷ ላይክ ለሷ ምቀኛ እንደሆንኩ ለሷ መጥፎ ሰው እንደሆንኩ ምናምን ስም አታጥፊ። ቤተሰብ ፊት ለፊት የሚያደረ ውሻ። ለዛ ነገር ያወራሽው ነገር ሰምቻለሁ። ያው እኔ ምንም ምለው ነገር የለም። እንደ ታሪክ ነው ማለት በቃ አዲስ ሆነብኝ ነው። እኔም ያልነገርኳት ግን የሆነ ሰዓት ነው መሀል ያለው ነገር የቅርብ ላይክ ወንድማችን ከወንድማችን በላይ ነው፣ ግን ውሻ አታደርግሽም ጋር ሄደን ማረግሽና አለማረግሽ እጅል ጠይቃታ ነው አይደል? አይደለም እና እኔ ስላለው ነገር ነገር መንገር አልፈልግም ለእናቴ ምክንያቱም ነገር አታልቅ እሺ። ምንድን ነው የተፈጠረው? ቤት ነው እ የምሬ ነው። እንደዛ አታደርግም። ተሳስተሽ ወይ ደግሞ የሆነ ነገር ሆና ይሆናል። በቃ ወይ ተናዳም ሊሆን ይሻላል። በሌላ ሰው አይ በሳማ ያለው ነገር ማለት በጣም እንደምትዋደዱ ነው። አንተ እሷ ስላለችበት ህይወት አልጨነቀህም እሺ አውቃለሁ እሺ ምን እናድርግ እሺ እኛ ብንነግራትም ያው ትልቅ ሰው ናት ታውቂያለሽ ትልቅ አይደለችም ትልቅ አይደለችም የአይምሮ ትንሽ ናት ብታስብ ኖሮ እንደዛ አታደርግም ነበር ልክ ነሽ እኮ ማማ ሁለት አመት እንኳን ማማ በቃ ሳታቅ እንደዛ ማድረግ የለባትም እኔ ቤተሰብ ይቅርታ እንግዲህ መናገር ካለብኝ ልናገር ያው ሚዲያ ላይ ስለሆነ ነበር እንደዛ ባታረግ ደስ ይለኛ እኔ እራሱ ቪዲዮ ካየሽም ድንገት ለቃ ከሆነ ምን እንደፈጠረም አላቅም እኔ አሁን ጀሙስ ደውልኝ ነው ሮጭ የመጣሁት ደግሞ አናግርሻለሁ፣ አንቺንም ይሄ እውነት ከሆነ አንቺም ከኔ ጋር ያለሽ ነገር በጣም እየከረረ ነው የሚሄደው። ማለት በጣም ጀሙ አውቃለሁ ለአንቺስትር የሆነችውን ነገር ይክሩ ቪዲዮ ካየሽ ማለት ነው እና ቢያንስ እንኳን ትንሽ ብትጠብቂ መጠናናት ይባል ነገር አለ ሁለት ሶስት ዓመት ይባል ነገሮች አሉ ላይ ያሉ ነገር እና

ከዛ ነው ሮጭ የመጣሁት። እና እና በቃ እኔ ምን እንደማደርግ አላውቅም። ቤተሰብ ሂጅ ጀሙን ላረጋጋት እና ቢያንስ እንኳን በዚሁ ከመጣ ያቀር ኢኩሩ እውነት ይሁን አይሁን ሂጅ እጠይቃለሁ። ቤተሰብ እውነት ሆነ እኔ እንጃ። እኔ ምን እንደምን እራሱ አላውቅም። ምን እንደማደርግ አላውቅም። ኢኩሩ ሂጅ መጀመሪያ ላረጋጋት እና ጀሙ ካለችበት ስሜት አውጥቼ በቃ ጀሙ ያለችበትን ስሜት ካረጋጋ በኋላ ኢኩሩ ጋር ሂጅ የሆነ ነገር እጠይቃለሁ። እኔ ምንም ስላልገባኝ ነው ቤተሰብ። አላውቅም ብቻ እኔ ልዝጋ ይሁን አላውቅም። ካሜራማን ዝጋውና ጀሙ በቃ